አትላሂ ተዓላ ወበረካቱሁ። ሰላም ውድና የተከበራችሁ አኑ ኤንድ ሰሞኑን ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላሂ ረብል አለሚን። ሁላችሁም ባላችሁበት ቦታ የአላህ እዝነትና ረሕመት አይለያችሁ እያልኩኝ ዛሬም እንደተለመደው ብቅ ብያለሁ ማለት ነው። ሁላችሁም ሰላም ናችሁ? ያው በቅድሚያ ሰላም ብያለሁኝ። በመጀመሪያ ይሄ ቪዲዮ ሁላችሁ ላይክ ሸር አድርጉ። ለቻናሌ አዲስ ሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረስ ማለት ነው። ያው 15000 ሊገባ ትንሽ ላይ ቀረኝና ሁላችሁም እስኪ ሰብስክራይብ አድርጉና 15000 አስገቡኝ ማለት ነው። እና ዛሬ እንመለላችሁ የመጣሁት ያው ታውቃላችሁ፣ ሰሞኑን ቪዲዮ ለቅቅ የነበረው ወንድሜ መጥቶ አልহামዱሊላ ወንድሜ መቶልኛል። ከዚህ በፊትም ቪዲዮ ሰርቼላችሁ ነበረ ወንድሜ ላመጣ ነው በፍሪ ቪዛ ብያችሁ ነበረና፣ ያው ወንድሜ አልሐምዱላ መጥቶ በሰላም ተገናኝተናል። ቪዲዮ ምራስ ፖስት ላችሁ ነበረ የተገናኘን ቀን ሀቂቃ ስሜቱ ነግራቸው አልችንም። ወላሂ ነው ሞላችሁ ማለት ስንገናኝ ያለው ስሜት መችም ይሄ ነው ላችሁ አልችንም። አንደኛ ነገር ከተለያየን በአስራ አንድ አመታችን በአስራ ሁለት አመታችን አልሐምዱላ በስተ መጨረሻ አላህ ፈቅዶ ከወንድሜ ጋር ባያችሁት መልኩ ተገናኝተናል ማለት ነው። አልሐምዱሊላ ወንድሜ ማሆን ላይ ያለው። በዚሁ አጋጣሚ ግን ስራ ፈልጉለት ለወንድሜ። በፍሬ ቤዛ የመጣው ኢቃም አለው ኢንሻአላህ ማንኛውም ስራ መስራት ይችላልና ስራ ካላችሁ እስኪያጠያይቁልኝ በዚሁ አጋጣሚ ማለት ነው። እና አልሐምዱሊላ አላህ ዱዓየንም ሰምቶ ልፋቴንም ድካቤንም አይቶ አልሐምዱሊላ በስተመጨረሻ የወንድሜ ጉዳይ ተሳክቶልኛል ማለት ነው። ያው ታውቃላችሁ ፕሮሰስ ስትጀምሩ በጣም ሰአብ ነው። በጣም ድካም ነው። በጣም ጭንቀት አለበት። በቃ ሀሳብ አለበት። በጣም ማለት ኢትዮጵያ ራሱ ያሉት ሰዎች ራሱ እንደዚህ በቃ መቼ ነው መቼ ነው መቼ ነው እያሉ በጣም ያስቸግራሉ። ኡስሚ ራሱ በጣም ያስቸግረ የነበረ ሀቂቃ በቃ ዛሬም እየደወለ ነገም እየደወለ በቃ ምን አዲስ ነገር አለ፣ እንዴት ሆነ፣ ምናምን በጣም አዛ ነበር ያደረገኝ ሀቂቃ ማለት ነውና ያም ሆኖ ግን አልሐምዱሊላህ ያው መጨረሻው ማማሩ ነው። ማንኛውም ነገር የሆነ ነገር ስትጀምሩ ስራም ሆነ ምንም ነገር ስትጀምሩ ውጤቱ ሲያምር ነውና አልሐምዱሊላህ ውጤቱ አምሮ ወንድሜ ጋር በአካል ተገናኝተን አልሐምዱሊላህ። ያው አሁን እሱ ያለው ኢጃዛ ቤት ነው፣ እኔ ደግሞ ስራ ቦታ ላይ ነኝ። በዛ አጋጣሚ ስራ ፈልጉለት እና ምን ልላችሁ ነው፣ ስንገናኝ ስሜቱ በጣም ከባድ ነው ሐቂቃ። አንደኛ ነገር ታውቃላችሁ ናፍቆት አለ። ሁለተኛ ነገር ደግሞ ሀዘንም አለ። ታውቃላችሁ ያው እናቴንም እኔም እዚያ ሀገር ነው እናቴን ራሱ ያጣሁት፣ እና እሱን ሳገኘው በቃ አላውቅም ማለት እኔ ዝም ልል አልቻልኩኝም። ሀቂቃ ወላሂ ነው የምላችሁ ዝም ልል አልቻልኩኝም፣ እና በመከራ ነው ዝም ያልኩት የተረጋጋሁት። ግን አልሐምዱሊላህ ያው መቼም ታውቃላችሁ ሰው ያኔ ወዳችሁ አይደለም፣ ሀቂቃ ተገዳችሁ ነው። ስሜታዊ ስትሆኑ ነገሮች ያስገድዷቸዋል ነው በዛ በዛ ምክንያት ትንሽ ተረብሽ የነበረ ግን ደግሞ አልሐምዱሊላ ማመን እስከሚያቅት አይደረስ ነው ሀቂቃ። መጀመሪያ ላይ ሳየው እሱ ራሱ በቃ ህፃን የመሰልሽ ምናምን ነገር እያለኝ እሱ ራሱ መጀመሪያ ላይ ሲያገኘኝና ብቻ ስሜት ሄዶላች አልችልም ብቻ አልሐምዱሊላ። እና ምን ላችሁ ነው ዛሬ ብዙዎች ብዙ ህቶቼ በቲክቶክም በዩቲዩብም ኮመንት ላይ እየጠየቃችሁ ነበረ፣ እንዲሁም ደግሞ በዋትሳፕ የሚጠይቁኛሉ ስለ ፍሪ ቪዛ ማለት ነውና እኔ አልሐምዱሊላ ያው ጀመርኩት ፕሮሰሱን፣ ታውቃላችሁ ነግራችሁ ነበረ። መጀመሪያው ስጀምሮ እኔ በነገራችን ላይ እኔ ሙሉ በሙሉ ሬዲ አልነበርኩኝም ሐቂቃ፣ ብር ራሱ ሙሉ በሙሉ አላዘጋጀሁኝም፣ በግማሽ ብር ነበር የጀመርኩት፣ እና በዛም ኬስ ትንሽ ተጓትቶብኛል። ቢያንስ እስከ 3 ወር ወስዶብኛል፣ እኔ እስከ 3 ወር ያክል ጊዜ ወስዶብኛል። ሁለተኛ ነገር ደግሞ ሲ ኦ ሲ የሚባለውን ስልጠና ደግሞ እኔ ቶሎ አላስጀመርኩትም ነበረ። ፕሮሰሱን ከጨራረስኩ በኋላ ቪዛ ሁሉ ካበቃ በኋላ እንትኑን እንደገና እንደሞ እንደ ወደ ኋላ የጎተተብኝ ይሄ ሲ ኦ ሲ የሚባለው ስልጠና የሚባለው ማለት ነው እና በዛ በዛ ኬዝ ነው እንጂ በጣም የዘገየብኝ። ሀቂቃ ይፈጣል፣ ፍሪ ቬዛ ይፈጥናል፣ ምንም እንትን የለውም፣ ቶሎ ያመጣሉ፣ ቶሎ እንደዚህ ያቻክሏልና፣ ያው እኔ ግን በመጀመሪያም ታውቃላችሁ ኮርሶ አልነበረኝም። ምን መጀመሪያ ምንድን ነው መቀደም ያለበት ምናምን ነገር የሚለውን ነገር እንደዚህ ብዙም አላወቅኩትም ነበረ ነበርና በዛ ኬዝ ትንሽ ተጉላልቶብኝ ነበረ፣ ግን አልሐምዱሊላ ያው የመጣበትም ደላላ ደግሞ ማሻአላ ታማኝ ስለነበረ በማውቀው ሰው ነበርና ደላላ ራሱ የጀመርኩት ምንም ያጫነቀኝ ያስፈራኝ ነገር የለም። አንዳንድ ጊዜ ታውቃላችሁ ሰው የሚፈራው ብሩ ነው። አሁን ብር እኔ አስራ አራት ሺ አምስት መቶ ሪያል ነው እንትን ያልኩትና ያም ሆኖ በቃ ማለት የሆነ ያስፈራ ሲዘገኝ ምናምን እንደው በቃ ምን የሆነ ይሆን በቃ እንደው ብሩ ይጠፋብኝ ይሆን? በቃ ብዙ ነገር እናስባለን ታውቃላችሁ። ግን ደግሞ በሚታወቅ ሰው ከሆነ ደግሞ አያስፈራም እና እኔ አልሐምዱላ ምንም ሳልጨነቅ ምንም ሳልፈራ አልሐምዱላ ፕሮሰሱ በጣም እዝ ደርሶልኝና ና አልሐምዱላ ወንድሜ ጋር በሰላም ተገናኝቻለሁ ማለት ነው። በዙ አጋጣሚ ግን ወላይ ልጁን ሳላመሰግነው አላልፍም። ለምን በጣም ረብሼው ነበር፣ በጣም አስቸግሬው ነበረ አዲስ ነገር ሁሌም፣ በቃ በየደቂቃው በየሰዓቱ እንደዚህ እየደወልኩ በጣም አዝ አድርጌው ነበር። ሀቂቃ ማለት ነው ለምን በቃ ምን አዲስ ነገር አለ እኛ በራሳችን የምንሰራው በእነሱ በእጃቸው የሚሰሩት ይመስል ይመስል በጣም እዛጅ አድርጌው ነበር። እና በዙ አጋጣሚ በጣም ይቅርታ ይቅርታ ጠይቃለሁ ማለት ነው። እና አንዳንድ ጊዜ ትዕግስት ያስፈልጋል። እዚህ ጋ እኔ በጣም ትዕግስትነት ነው የተማርኩበት። ሀቂቃ ግን እኔ ወድጄ አይደለም ሀቅ ወድጄ ሳይሆን ወንድሜ ወንድሜ የሚመጣው ወንድሜ ውስሜ እሱ ነበር፣ በጣም ሲያስቸግረኝ የነበረው ማለት እየደወለ ምን አዲስ ነገር አለ ዛሬ፣ ምን አዲስ ነገር አለ ነገ፣ ምን አዲስ ነገር አለ፣ እስኪ ጠይቂው በቃ እስኪ እንደዚህ ምናምን እና በጣም ብቻ አስቸጋሪ ነው እነሱ ማለት ነው እና ሀገር ታውቃላችሁ፣ ትመጣላች ሲባሉ በጣም በቃ ቶሎ የሚሰራ የሚመስላቸው ቶሎ በቃ ራሳቸው ሰርተው ራሳቸው የሚያመጡ ነው የሚመስላቸው እና ያ ነገር አይደለም ግዴታ፣ የሶብር ያስፈልገና፣ የሆነ ነገር ስንጀምር ትዕግስት የሚባል ነገር አለና ትዕግስት በቃ እንዲኖረ ትዕግስት እንድፈት እንድፈታት ተጠርቼ እጀ ተመልሼ መጥቼ ነው እና የምንላችሁ ነው ትዕግስት ያስፈልጋል። በዛ አጋጣሚ አንድ ማስተላልፈው መልዕክት አለ። ካለ ፕሮሰስ የጀመራችሁ እህቶች ካላችሁ ለወንድሞቻችሁ ለቤተሰብ ትዕግስት ያስፈልጋችኋል፣ ታገሱ። ሲቀጥል ደግሞ ኢትዮጵያም ራሱ ሆናችሁ ደግሞ ፕሮሰስ የተጀመረላችሁ ካላችሁ እኛን አዛ አታድርጉን። ተረጋጉ ነገሮች ይስተካከላሉ። በእኛ የሚሆን ነገር አይደለም። ከኛ የሚጠበቀው በቃ ብር ነው፣ ብር መክፈል ነው። ሌላው ስራ ደግሞ የደላላ ስራ ነው፣ የኤጀንሲ ስራ ነው። ስለዚህ ኢማን ይኖራችሁ፣ ሶብሩ ይኖራችሁ፣ ተረጋጉ ለማለት ነው ዛሬ የመጣሁት እና በዚሁ አጋጣሚ የምትፈልጉ ካላችሁ የኔ ወንድም በመጣበት ደላላ ወንድሞቻችሁን ቤተሰቦቻችሁን ማምጣት የምትፈልጉ ካላችሁ ስልክ ቁጥር አስቀምጥላችኋለሁ፣ በዛ ማናገር ትችላላችሁ። እንዲሁም ደግሞ ወይም ደግሞ ኮመንት ላይ ጻፉልኝ፣ እኔ ፈልጋለሁ ብላችሁ ጻፉልኝ። በዛ ቁጥር እየሰጣችኋለሁ፣ ኢንሻአላህ ልጅ ጋር አገናኛችኋለሁ ማለት ነው። እና ኢንሻአላህ በጣም ጥሩ ቻንስ ነው። በባህር ከሚወጡባችሁ ታውቃላችሁ፣ በባህር መጥቶ በጣም ብዙ ኪሳራ አለ፣ በዛ ላይ ብዙ ስቃይ አለ። በዛ ላይ ብቻ ሄኖላችሁ አልችም፣ መቼም ራሳችሁ ታውቃላችሁ የሚሆንን ነገር የሚፈየት ተፈጠረ ያለውን ነገርና ያ ነገር ስለሆነ ካወጣችሁ አይቀር ያው በባህርን ቢመጣም ብሩ ያው ስለሆነ ሰቀቀኑ፣ ፍርሃቱ፣ ሀሳቡ ያው ስለሆነ በባህር ከምታመጡ ከቻላችሁ ፍሪ ቤዛ ብታመጡ ባይነኝ እንደኔ ማለት ነው። ለምን ከላስ ምንም የሚያስፈራችሁ የሚያሰጋችሁ ነገር የለም። ቢቻል ቢቻል መጀመሪያ ስራ ጀሃይዝ አድርጋችሁ ብታመጡ ቢቻል ብቻ ማለት ነው። ካልተቻለ ደግሞ አላህ ሪዝቁን ይከፍትለታል። አላህ ሪዝቁን ይከፍትለታል ብላችሁም ደግሞ እንትን ማለት መጀመር ትችላላችሁ ፍሪ ቬዛ እና ይሄንላችሁ ነው ዛሬ የመጣሁት። ያ ብዙ ሰዎች በቲክቶክም እየጠየቃችሁ ስለነበረ እንዲሁም ደግሞ በዩቲዩብ ኮሜንት ላይ እንዴት ነው የመጣው ወንድምሽ እያላችሁ ስለጠየቃችሁ ነው ዛሬ፣ ስለዚህ ላብራራላችሁ የመጣሁት። እና ይሄን ይመሳል የራሱ ቪዲዮ ብዙም ሰርች አላውቅም። ወንድሜ ጋር ራሱ ብዙም ቪዲዮ ሰርተናል፣ አልሰራሁኝም። የኢድ ቀን ሂጄ ነበረ ግን ያን ያክል ቪዲዮ አልሰራሁኝም። እና ኢንሻአላህ በቀጣይ ደግሞ በአዲስ ነገር እስከምንገናኝ ድረስ። በነገራችን ላይ ሸንኮራ ራሱ መቶልኛል፣ ማርቅም መቶልኛል፣ ግን ቪዲዮ ሰርቻለሁ እለቀቅላቸዋለሁ። እና ያሁኑ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። ጥያቄ ካላችሁ እንደነገርኳችሁ ኮመንት ላይ አሳውቁኝ። ኢንሻአላህ ጥያቄም ካላችሁ ጠይቁ። ምትፈልጉ ከሆነ የኔ መጣበው ወንድም የመጣበትን ኤጀንሲ የምትፈልጉ ከሆነ ችግር የለውም፣ አናግሩኝ በታማኝነት ያመጣላቸዋል ማለት እወዳለሁኝ። ይሄን ቪዲዮ ሁላችሁም ላይክ ላይክ ሸር ማድረጋችን አትርሱ። ለቻናል አዲስ ሆናችሁ ደግሞ ሰብስክራይብ አድርጉሽ። እና ይሄን ይመስል ማለት ነው ውዶችዬ፣ እወዳቸዋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።